የቅዱሳን ስዕል ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር አውያታለሁ ብሏል አዲስ አበባ ፖሊስ። ከሰሞኑን እዚህ ሶሻል ሚዲያ ላይ የቅዱሳን ስዕልን ወይም ደግሞ ስዕለ አድኖ እየቀደደች ስታሰራጭ የነበረችውን ግለሰብ በቁጥጥር ስር እንዳዋለ እና ምርመራ እንደከፈተ አዲስ አበባ ፖሊስ አስታወቀ። እዚህ ፍሬም ውስጥ አድርጊያት አመልካት ነበር፣ ይህን ነው ሳመልክ ኖርኩት ስትል አላዋቂነቷን ተረድ ነው። አዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቧ በተለይ ሚሊዮን የምትባል ስትሆን፣ ሃይማኖትን ማንቋሸሽ እና ማዋረድ ተገቢነት የሌለው እና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧ በፈጸመች ድርጊት መስከረም 16 ቀን 2018 ዓ ም በቁጥጥር ስር በማዋል ምርመራ እያጣራ እንደሆነ አስታውቋል። እናቴን አክብሬ ነው እችን ስል ማልሰባብራት በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል ብል መብቴ ነው። እዚህ ላይ ዝምብ ያራበታል። እዚህ ስዕል አታምልኩም ሕፃን ልጅ ነው። ቤት መታ የቀደደች በስዕል የሚያመልክ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ሰው የለም። እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ዛሬም ቅድስት ድንግል ማርያም ብሬት አይናችን ሆና ትገለጣለች እና በአይን ቀልድ የለም ይባላል። በአይን ቀልድ የለም እና በእመቤታችንም ኦርቶዶክሳውያን ቀልድ አያውቁም። ያወዷታል፣ ያከብሯታል፣ ያገኗታል። ግን ፍጡር አክብሯት የምትከብር የምትገኑን አይደለችም። ክብርት መሆኗን ገናና መሆኗን መመስከራቸውን እንደ ንግስት አትካቢ እንደ ጠቢብ አትደመጭ ገነሽ አትታዩ በጽሞና ተሸፍነሽ ሌላ ህይወት መቤቴ፣ እንዴት ነበር ምትጸልዩ? ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ? እኔም ይሄንን ቻሌንጅ ተቀላቅያለሁ ቅድስት ድንግል ማርያምን በአደባባይ ከፍ ከፍ እናደርጋታለን። የተዋህዶ ልጆች ታሪክ ልንሰራ ነው፣ እና ሁላችሁም ይሄንን ቻሌንጅ ተቀላቀሉ። ኮሜንት ላይ ደግሞ ገብታችሁ ቅድስት ድንግል ማርያም በአደባባይ ከፍ ከፍ እናደርግሻለን እያላችሁ አጥለቅልቁት። በቤታችን ስዕለ አድኖ በወርቅ ስውሯ ማርያም ገዳም ገብቷል። ብዙዎች መናፍቃን ሲቀዷት ብዙዎች ሲያላግጡ የነበረው በቤታችንን ስዕለ አድኖ በወርቅ ስውሯ ማርያም ገዳም አስሎ ዛሬ ገዳሙ ላይ እንደዚህ ገብቷል። እግዚአብሔር ይመስገን። እንወድሽ ዘንድ ምክንያታችን ብዙ ነው። የሕይወታችንን ምግብ ክርስቶስን ወልደሽልናልና አይርበንም። የሕይወታችንን መጠጥ ክርስቶስን ወልደሽልናልና አይጠማንም። ስለዚህ በእውነት ድንግል ማርያም እመቤታችን ሆይ እንወድሻለን። ሰላም ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። ከሰሞኑ እጅግ መነጋገሪያ የነበረውና ብዙ ኦርቶዶክሳውያንን ያስቆጣ ጉዳይ ነበረ። እሱም የእመቤታችንን የቅድስት ድንግል ማርያምን ስዕል የቀደደችው ልጅ በህግ እንድትጠየቅ አብዛኞቹ ስትጠይቁ ነበረ። እኛም በዚሁ ቻናል ላይ መዘገባችንም ይታወቃል። አሁን በተሰሙ ዜናዎች ደግሞ የማርያምን ስዕል የቀደደችው ልጅ በፖሊስ ቁጥጥር ስር መዋሏ ተሰምቷል። ይህንን አስነዋሪ ድርጊት ሌሎች እንዳያደርጉት ማስተማሪያ የሆነ ቅጣትም ያስፈልጋል። ከዚህ ጋር በተያያዘ ወደ አዘጋጅነላችሁ ቪዲዮዎች ከማለፋችን በፊት ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ አምስት ሺ ላይክ እና ከዚያ በላይ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ በቀጥታ ወደ ቪዲዮቹ የምናልፍ ይሆናል። ቆሞስ አባ ገብረኪዳን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል ቅዱስ ኤጲፋኒዎስ የመዝገበ ኅብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል። በግሪኩ መዝገበ ኅብስት ወይም መዝገበ መድኃኒት ማለት ነው። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምድሮም ምኝታችን የሚሳደቡት ይህንና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል፣ ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል፣ ቤተ ክርስቲያን እንድትመሠረት ምክንያት እድህን የሆነችውን ድንግል ማርያምን ያከብራል፣ የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳድባል፣ እመቤታችንን ይሳድባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። በሱ ላይ በሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ ለምንድን ነው ሲባል፣ ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳት ትታያቸዋለች፣ ጣዖት ትሆንባቸዋለች በእነሱ ሊና ላቲስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንወድሽ ዘንድ ምክንያታችን ብዙ ነው። የሕይወታችንን ምግብ ክርስቶስን ወልደሽልናልና አይርበንም። የሕይወታችንን መጠጥ ክርስቶስን ወልደሽልናልና አይጠማንም። ስለዚህ በእውነት ድንግል ማርያም እመቤታችን ሆይ እንወድሻለን። ወላዲት አምላክ ድንግል ማርያም ሆይ አዛኝቱ የኔና አንቺ ወርቅ መሶብ ነሽ እልሻለሁ። ይህን ማለቴ ወርቅ የሆነ ክርስቶስን ስለወለድሽ ነው። አንቺ የሕይወት ውሃ ጉድጓድ ነሽ እልሻለሁ። ይህን ማለቴ የሕይወት ውሃ ክርስቶስ ከአንቺ ስለፈለቀ ነው። አንቺ የሕይወት እንጀራ መሶብ ነሽ እልሻለሁ። ይህን ማለቴ የሕይወት ምግብ ክርስቶስን ስለጋገርሽ ነው። አንቺ የመድኃኒት ተክልነሽ ነሽ እልሻለሁ። ይህን ማለቴ እውነተኛ መድኃኒት ፍሬ ክርስቶስ ካንቺ ስለበቀለ ነው። ድንግል ሆይ ልጅሽ ክርስቶስ አንድ ሲሆን፣ ምግብነቱ ግን ለሁሉ የሚያጠግብ ነው። መጠጥነቱ ሁሉን የሚያረካ ነው። ልብስነቱ ሁሉን የሚያሞቅ ነው። መድኃኒትነቱ የሚሽቱን ሁሉ የሚፈውስ ነው። ድንግል ሆይ አንድ ወንድ ብቻ ወለድሽልን። እርሱ ግን ለሁሉ የሚበቃ ነውና አንቺ ለኛ የሚያስፈልገውን ሁሉ ወለድሽ ነው። እዚህ ፍሬም ውስጥ አድርጌያት አመልካት ነበር። ይሄን ነው ሳመልኬ ኖርኩት ስትል አላዋቂነቷን ተረድተ ነው። እናቴን አክብሬ ነው እቺ ስዕል የማልሰባብራት። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? አክቱ ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ ተልናቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? ስዕል አታምልኩም። እኔ ህፃን ልጅ ነው ቤት መጥታ የቀደደችው። በእጃችን የሳልነውን ስዕል ካመለክንማ ክርስቶስ ነው ምለየን። በዛ በስዕል ውስጥ እመቤታችንን በረዴት እናገኛታለን ብለን ስዕል የሚያመልክ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ሰው የለም። አያችሁ ተጨመራችሁ ለዚህ ሰከነ። ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁት እኮ ነው ከቅዱስ ሉቃስ ስዕል የሚያድን ከሆነ ለምን አያድንም ራሱን የሚል ጥያቄ አንስታለች። ክርስቶስም ያን ሁሉ መከራ ሲፈጸሙበት ምንድን ያላቸው አባት ወይ የሚያደርጉት አያውቁምና ይቅር በላቸው። እንዲሁም የመቤታችንን ትግስት የምንረዱ በዚህ ነው። እስቲ አጥፋኝ ትል ነበረ። ይሄ ኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ቀደም አድርጎ እግዚአብሔር ለድነት ዓለም መቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ሰው በመጀመሪያ እኮ ስዕል እግዚአብሔር ነው። ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍን። ለሚያምኑበት ነው የሚያድኑት። ለማያምኑት አያድኗቸው አይረዷቸው ሃይማኖት በግፊት የሚረዱት ነገር አይደለም። በትምህርት የሚያውቁት ጉዳይ ነው። እንደው እግዚአብሔር ኃጢአት ሰርተ ዝም ሲል ሲታገስህ የወደደልህ ይመስልሃል። እግዚአብሔር ያከበራት እኛና እናከብራታለን። አሁን እናከብራታለን። ሰው የሚወዳቸውን የእናት አባቱን ፎቶግራፍ በፍሬ ማሰረቶ ሰቅሎ እናት አባቱን ያስብበት የለ ፍቅሩን ይገልጽበት የለ እኛም፣ ወዳጆቻችን፣ ቅዱሳንን፣ የሞተልንን ክርስቶስን፣ የአምላክ እናት ድንግል ማርያምን ተስለው ለማስተማር ረዴት በረከት ለማግኘት በፊላቸው ፊት ቆመን ለመጸለይ ላይ ለመማጸን ሥርዓተ አምልኳችን ላይ ስዕላትን ለአገልግሎት እንጠቀምባቸዋለን። ልጅቷ ካለማወቅ እንዳደረገችው ከሀሳቧ ተረርተ ነው። በዚህ አንደበቷ የእመቤታችን ማዳን ተመሰክርበታልን ብዬ ተስፋ እናደርጋለን። ቃሌው ሲያሰማልን። በመቀጠል ደግሞ ዲያቆን ዘማርያምን እናገኛለን። ስለ ሰሞነኛ ጉዳዮች ካስተማረው ነው በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸው ምስል ለአንተ አታድርግ አትስገድላቸው፣ አታምልካቸውም ይላል። ይህንን ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ያለው ገጸ ንባብ ለጣዖት እንጂ ለቅዱስ አስላት የሚጠቀስ አይደለም። ይህን ደግሞ የሚተነትንልን ዘኦርቶዶክስ ተሪባ ባይብል የተባለው ይህ መጽሐፍ ገጽ 92 ላይ ኢሜጅስ ኤንድ ኢማጂነሪ በሚለው ላይ ሜኒ ፒፕል ሃቭ ቢን ቶት ዛት ዘ ሰከንድ ኦፍ ቴን ካንደመንትስ ፕሮሃቢት አይከንስ ይላል ሀወቨር ይላል ኢፍ ኮሬክት ይላል፣ ትክክል ከሆነ በእውነት በላይ በሰማይ ካለው በታችም በምድር ካለው የማናቸውም የተቀረጸ ምስል ለአንተ ታድርግ የሚለው በእውነት ቅዱሳን ስዕላትንም ጭምር የሚያካትት ከሆነ ማለት ነው። ትክክል ከሆነ ኦር አርቲስቲክ ሪፕሬዘንቴሽን ኦፍ ኤኒቲንግ ውድ ቢ ፎር ቢድን ይላል። እንደዚህ ከሆነ ማናቸውም አይነት ስዕላት የሚባሉ ነገሮች፣ ማና አይነት መገለጫዎች በሙሉ ጣዖት ናቸው ተብሎ መከልከል አለባቸው ይላል። ባይሆን ይላል ራዘር ይልና እዛው ላይ እንደምትመለከቱት ኢት ኢስ አጌንስት ኢሜጅስ ወይዘር ኢን ሂማን ፎርም ኦር ኖት በሰውም ይሁን በመላእክትም ይሁን በአራዊትም ይሁን በአዋፍም ይሁን በማናቸውም መንገድ እንደ እግዚአብሔር አድርጎ ማምለክ ግን የተወገዘ ነው የሚለውን ይል ይህን የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው አኮርዲንግ ቱ ትራዲሽን ተመልከቱ እንደሚል በትውፊት መሰረት ቅዱስ ሉቃስ ወንጌላዊ ምን አደረገ ሜድ አትሊስት ስሪ አይከንስ ኦፍ ክራይስት ቅዱስ ሉቃስ ወንጌላዊ ምስለ ፍቅር ወልዳን ስዕል ሶስት ስዕላትን እንደሳለ ይናገራል። የመድኃኔዓለም ኢየሱስ ክርስቶስን ከእናቱ ቅድስት ድንግል ማርያም ምስለ ፍቅር ወልዳን ስዕል የሳለው እሱ ነው። በመልክአ ስዕልም አባ ጊዮርጊስ ዘጋስጫ ሰላም ለስዕልኪ፣ ተሰዓላ በእዱ ሉቃስ ጠቢብ እምወንጌላውያን አሐዱ ነው የሚለው ዊች ኢን ግሪክ ኢዝ ሪፕሬዘንትድ ባይ ዘ ስሪ ሌተርስ ያለና የሚኖር ነኝ የሚለው በሶስት ቃላቶች ይወከላል ይለና ፕሌስድ አራውንድ ክራይስትስ ሄድ ኢን ዘ ሆሊ አይኮንስ፣ በክርስቶስ ስዕላት አናት ላይ የሚጻፉት ያለና የሚኖር ነኝ የሚለው ጽሁፍ በሶስት ፊደል ተወክሎ በግሪክ ቋንቋ ይጻፋ ይላል። ስለዚህ በምስል ላይ በክርስቶስ ስዕል ላይ ይላል፣ ላይ በሰማይ ካለው በታችን በምድር ካለው የማናቸውም የተቀረጸ ምስል ለአንተ አታድርግ የሚለው ቀጥታ የሚገልጸው ጣዖትን እንጂ ቅዱሳት ስዕላትን አይደለም። ዘስ ይላል። ስለዚህ ኬም አባወት ዘኢቨን ሶ ፋሚሊር ኢን ኦርቶዶክስ አይከን ይላል። እንደሚታወቀው በኦርቶዶክስ ስዕላት ላይ መድኃኔ ዓለም ኢየሱስ ክርስቶስ በእደ ዮሐንስ ሲጠመቅ፣ አብ በሰማይ ሆኖ የምወደው ልጅ ነው ብሎ ሲናገር መንፈስ ቅዱስ ደግሞ በእርግብ አምሳል ወረደ ይ በእደ ዮሐንስ ሲጠመቅ ስዕሉ ይሳያል። ምስለ ፍቁር ወልዳ ስዕል እዚህ መጽሐፍ ላይ አለ። ለአብርሃም የተገለጡ ሶስት ሰዎች ስላሴ መሆናቸው የሚያሳይ ስዕል አለ። ለሐዋርያት መንፈስ ቅዱስ የወርድላቸው የሚያሳይ ስዕል እዚህ አለ። በደብረታቦር ጌታችን የሱስ ክርስቶስ ከሶስቱ ደቀ መዛሙርት ከነኤልያስና ከነ ሙሴ ጋር ሲገለጥ በደብረታቦርም ሲስ ላ ያለ ስዕል ጣዖት ካለ እዚህ መጽሐፍ ነት ይገልጸዋል። ድንግል ማርያምን የምናከብራት ነው የሚለው ዜርፎር ነው የሚለው ዘኦርቶዶክስ ቸርች ሆነርስ ሜሪ ነው የሚለው ኦርቶዶክስ ቤተክርስቲያን ድንግል ማርያምን የምታከብረው በምን መንገድ ነው? ኢን አይከንስ በስዕላቶች በመዝሙራት በልዩ በዓላቶቿ እናከብራታለን። ዘኦርቶዶክስ ስተ ባይብል የተባለው መጽሐፍ እንደውም ይናገራል። ዊ አስክ ር አዝ ዘ ፈርስት ብሊቨር ን ዘ ማዝር ኦፍ ዘቸርች። እንደውን ድንግል ማርያምን እንጠይቃታለን። ዊ አስክ ር ነው የሚለው በዚህ አጋጣሚ ወደ ፍጡራ መጸለይ ለሚለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ያለ ለሚመስላቸው በምስራቅ ኦርቶዶክሶችን በግልጽ ነው የሚናገር። ማለት ወደ መጨረሻዎቹ ቪዲዮዎች እናልፋለን። ቪዲዮን ላይክ ካላረጋችሁ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁና ሰብስክራይብ ያላረጋችሁ አሁኑኑ ሰብስክራይብ አድርጉ። ምክንያቱም ይህ መንፈሳዊ ትምህርቶች የሚተላለፉበት ቻናል ነው። ከዚህ በፊት የተለቀቁ ቪዲዮዎች መካከል መዝሙረ ዳዊት፣ እንዴት እንጸልይ፣ የውዳሴ ማርያም ጸሎት ጥቅሞች እና ሌሎችም በርካታ የሆኑ ጠቃሚ ቪዲዮዎችን ያገኛሉ። እዚህ ቻናል ላይ ገብታችሁ እንድትመለከቱት እና እንድትማሩበት እንጋብዛለን። ቪዲዮውን ገብታችሁ ትመለከቱት ዘንድ ግብዣችን ነው። ወደ መጨረሻዎቹ ቪዲዮዎች እንለፍ። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ? እዚህም ነው ኦርቶዶክሳውያንም፣ እናታችን ስትነካ ዝም አይሉት። እኔና እኔን መሳዮች ለማስታመም፣ ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በህግ እንሂድ ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናት ናታ። የተገሰጸች የማይደፈርና የተደፈረው ሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን እናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሁነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እንደ ንግሥት አትካቢ፣ እንደ ጠቢብ አትደመጭ፣ ጮኸሽ ገነሽ አትታዩው፣ በጽሞና ተሸፍነሽ ሌላ ሕይወትም፣ መቤቴ እንዴት ነበር ምትጸልዩ ካንደበትሽ ወጋ ይበዛ አይደረደር ተምኔት ካፍሽ ገጸ ምስጢር መቤቴ የቱ ጠቢብ ችሎ ይጻፍሽ ካኗኗርሽ አልተሳለም የምድር ጉድፍ ሞት ኩነኔ ማትለመጅ ማትዳሰሽ ማትፈቺ ጣፋጭ ቅኔ ወርቀ ልዕልት በረከቴ መልእክተ ሕይወት መሻገሪያ የአዲስ ኪዳን ውብ ዝማሬ የይሁንታሽ መጀመሪያ ምን ንጽና ብትሞይ ቢሸፍንሽ ምንትትና ሰማይ ምድር ያልቻሉትን አንቺን ታህል ብላቴና ከደረትሽ አስጠግተሽ እሹሩስ እስክትዩ በጡቶችሽ ወተት ስፍር የጥማቱን እስክትመዩ በጎጆዎች ስር ተወስኖ ሰላሳ ዓመት እስክታዩ ለሌላ ህይወት እመቤቴ እንዴት ነበር ምትጸልዩ? የናተን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። እመቤታችን የቅዱስ ድንግል ማርያምን ስዕለ አድኖ ወይም ስዕል የቀደደችው ልጅ ተንተረሰ እንግዲህ ብዙ ተማምረናል። ከዚህ በኋላ በዚህ ቻናል ላይ የሚለቀቁ እንዲሁም ከዚህ በፊት የለቀቅናቸውን ቪዲዎች ለመመልከት እንዲያመቻችሁ ወደፊት የምንለቃቸው ቪዲዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫንም አትርሱ። ቻናሉን ለማገዝ በሱፐር ቻትና እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ከስር ከላይክ አጠገብ ጆይን የሚለው አለ እሱን በመጫን ቋሚ የናታን ሚዲያ ቤተሰብ ይሁኑም። በዚህ ቻናል እንግዲህ ጠቃሚ የሆኑ ቪዲዮዎች ብቻ የሚሰሩ ናቸው። ከዚህ በኋላ እንግዲህ መዝሙረ ዳዊትን፣ ውዳሴ ማርያምን እና ሌሎችንም ጸሎቶች በየጊዜው የምናቀርብላችሁ ይሆናል እና ይህንን ቻናል ሰብስክራይብ በማድረግ ተቀላቀሉ። በዚህ ቻናል ላይም ምርትና አገልግሎቱን ማስታወቅ ትችላላችሁ። በቴሌግራም አት ሄኖክ 6679 ብላችሁ ብትጽፉልኝ ይደርሰኛል ደርሰኛል ወይም በስልክ ቁጥር 0912735701 ላይ ደውሉልኝ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናተን ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ ሰላም።